እነዚህ አጋሮቻችን ያለኝን ከፍ ያለ ምስጋና ላቅርብና ወደ ቀጣዩ ፕሮግራም ልለፍ። እያደመጣችሁ የምትገኙት ብስራት ስፖርትን ነው። የሁድ ጠዋቱን ፕሮግራም በብስራት ኤፍኤም አንድ መቶ አንድ ነጥብ አንድ በሬዲዮ ሞገድ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ነኝ ከቴክኒሻናችን አሸናፊ አበራ ጋር። እስቲ ስለ ጋብርኤል ማጋሌሽ አጠር ያለ መረጃ ልስጣችሁ እና ከዛ ወደ ሶስተኛው የኔይማር ርዕስ እንሻገራለን። ለአርሰናል ደጋፊዎች ምንም ይሁን ምን ትልቅ ኮንሰርን ነው ይሄ። ትላንት በለንደን በነገሰበት በሚወደድበት ኤምሬትስ ስታዲየም ብራዚል ከሴኔጋል ጋር ተጫውታ፣ ጋብርኤል ማጋሌሽ በተከላካይነት እንደወትሮ ቢጀምርም ግን ጨዋታውን አላጠናቀቀም፣ በጉዳት ምክንያት አቋርጦ ወጥቷል። ይሄ ጉዳት ለብራዚል ብሔራዊ ቡድንም ለአርሰናልም ለሁለቱም የሚያሳስብ ነው። ለምን ሁለቱም የቡድኖቻቸው ቁልፍ ተጫዋች አድርገውት ከበስተጀርባ ጠንካራ አጥር ሲያስፈልግም ደግሞ ጠንካራ የአየር ላይ አጥቂ ሆኑ ጎሎችን የሚያስቆጥር አይነት ተጫዋች ስለሆነ ነው። ጋብርኤል ዶስ ሻንቶሽ ማጋሌሽ ይህ የሳኦ ፓውሎ ልጅ ሜትር ከዘጠና የሚረዝመው የአርሰናል የዘንድሮ ጠንካራ የመከላከል አቅም ዋና ምሰሶ ብቻ ሳይሆን በዛኛውን ፍጹም ቅጣት ምሳጥን የማዕዘን ምቶችንም በማስቆጠርና አሲስት በማድረግ በአየር ላይ የበላይነቱን የሚያሳይ ከዚያም ደግሞ በቁጥሮች በስታቲስቲክስ የማይገለጹ የመሪነትም የአነሳሽነትም ብቃትን የሚያሳይ ነው። ምንም እንኳን የአምበልነቱን ጨርቅ እጁ ላይ ባያስርም ነው። በዚህ ጨዋታ ላይ ታዲያ የገጠመው ጉዳት አሰልጣኝ ካርሎ አንቸሎቲ የብራዚሉ ብሔራዊ ቡድን አሰልጣኝ እንዳሉት አደክተር ነው ብለዋል። ይሄ እንግዲህ አደክተር ግሮይን ወይም ብሽሽት አካባቢ ያጋጠመ ጉዳት ነው። ይሄ ሕክምና ባለሙያዎች ፔልቪስ የሚሉት ከወገባችን ወረድ ብሎ ያለውን ይሄ የአጥንታችን መዋቅር ከታችኛው የጭናችን ጡንቻ ጋር ከበስተጀርባ የሚያገናኘው ያ ጡንቻ ማለት ነው። እንደ ገባኝ ከሆነ እንግዲህ የህክምና ባለሙያዎች የሚሉት እና የስፖርት ፊዚዮቴራፒስቶች የስፖርት የህክምና ባለሟሎች እንደሚሉት ከሆነ ለምሳሌ አሁን በዚህ በእግር ኳስ ጉዳቶች ላይ አንድ ተጫዋች ተጎዳ ሲባል ፈጠን ብለው ከተጫዋቹ ሁኔታና ከሚወጡ ጥቂት መረጃዎች መነሻነት የጉዳቱን ሁኔታ የሚተነትኑ ባለሙያዎች አሉ እና ይሄ አደክተር ግሮይን የሚባለው ጉዳት ለዳሌያችን አካባቢ ያው፣ የእግራችንና የወገባችን መገጣጠሚያን እሱን ተከትሎ ካሉ እግር ኳስ ተጫዋቾች ከሚጎዷቸው ከሚጎዱባቸው ጡንቻዎች አንዱ እንደሆነ ነው የሚያብራሩትና ይሄ የተለመደው ግሮይን አይነት አይደለም፣ የተለመደው ብሽሽት ጉዳት የምንለው አይነት አይደለም ለየት ይላል ይላሉ። ከተለመደው ብሽሽታችን ወረድ ብሎ ያሉ ጉዳቶች ሁሉ በጣም አሳሳቢ ናቸው ይላሉ። እዚህ ጋር ይሄንን አስምሩበት። ብዙ የብሽሽት ችግሮች ይኖራሉ በተጫዋቾች ላይ የሚያጋጥሙ እና ቀላል ከሆኑ ማይነር የሚባሉት ከሆነ ከአንድ እስከ ሶስት ሳምንት ከጨዋታ ውጭ ያደርጋሉ። ከአንድ እስከ ሶስት ሳምንት እኔ አይደለም ያልኩት፣ እነዚህ ሕክምና ባለሙያዎች ግን። የጋብርኤል ሕመሙ የተሰማሁን ይሄ አሰልጣኙ የተናገሩት ጉዳት ከሆነ የግሬድ ቱ የጉዳት ሪስክ አለው ይላሉ። ይሄን ላብራራላችሁ፣ ቆይ እንደ ህክምና ባለሙያ ሆኜ ሳይሆን እነርሱ ያቀረቡትን እንደገባኝ፣ ግሬድ ዋን የሚባለው ከአንድ እስከ ሶስት ሳምንት ከሜዳ የሚያርቅ ነው። ግሬድ ቱ የሚባለው ደግሞ ከሶስት እስከ ስድስት ሳምንት እንደ ሁኔታው ከጨዋታ የሚያርቅ ነው። ግሬድ ስሪ የተባለው የተባባሰው ከበድ ያለው ከሆነ ደግሞ እስከ ስምንት ሳምንት ከስድስት እስከ ስምንት ሳምንት ድረስ ተጫዋቹ ወደ ሜዳ እንዳይመለስ ያደርገዋል። እና እንግዲህ የተለያዩ የታይም ላይን መላምቶች አሉ ማለት ነው። ከአንድ ሳምንት እስከ ስምንት ሳምንት፣ ከግሬድ ዋን እስከ ግሬድ ስሪ፣ ከአነስተኛ ጉዳት ቀለል ካለ ጉዳት እስከ ከበድ ያለ ጉዳት በሚል ነው እዚህ ጋ አሁን በመላምት የቀረበው እንግዲህ። አንድ ሳምንት ብንል እንኳን እንደ ዝቅተኛው፣ አንድ ሳምንት ብንል እንኳን አርሰናል በቀጣይ የሰሜን ለንደን ደርቤ አለው ከቶተናም ጋር ኤምሬትስ ላይ። በፕሪሚየር ሊግ ላይ እያንዳንዱ ጨዋታ የፍጻሜ ያህል ስለሆነ ለአርሰናል አሁን ማንቸስተር ሲቲ መጣው እያለ ነው፣ ጨዋታዎችን ሁሉ እያሸነፈ መቀጠል አለበት። እያሸነፈ ሶስት ሶስት ነጥብ እያገኝ ማንም ይሁን ተጋጣሚው እየደረመሰ ማለፍ አለበት። አለዚያ አንድ ሴትባክ ሲቲ ሊደርስበት እንደሚችል በአንድ ነጥብ ልዩነት ስሩ ከገባ ከዛ በኋላ የበለጠ አደጋው ውስጥ ነው የሚገባው እና የአርሰናል መርሃ ግብር ደግሞ አሁን እንደምታውቁት ከፊት ለፊቱ ያለው ቀላል አይደለም ኤምሬትስ ላይ ከቶተናም ጋር ኤምሬትስ ላይ ከባየር ሙኒክ ጋር ከዛ ስታንፎርድ ብሪድ ላይ ከቼልሲ ጋር ከዚያ ኤምሬትስ ላይ ከብሬንትፈርድ ጋር እነዚህ ናቸውን ተከታይ አራት ጨዋታዎች በሊጉ እና በቻምፒየንስ ሊጉ ላይ የመጀመሪያዎቹ ሁለቱ ሶስቱ በተለይ ከበድ ያሉ ናቸው ሁለቱ የፕሪሚየር ሊግ ግጥሚያዎች ቶተናም ሆም ቼልሲ አዌይ፣ በመካከል ነው ባየር ሙኒክ የሚገባው እና ሁለቱም ስለ ሊጉ ብቻ እናውራ ካለን እንኳን ከባባዶች ናቸው። እና አንድ ሳምንት ከጨዋታ ውጭ ይሁን ቢባል እንኳን ዝቅተኛው ማለት ነው። እነዚህ ባለሙያዎች እንደሚሉት ከሆነ አንድ ሳምንት ከጨዋታ ውጭ ይባል ከተባለ በዚህ በለንደን ደርቢ ላይ ላይገኝ ይችላል ማለት ነው። ይሄ እንግዲህ በጣም ቀላል የተባለው እፎይ፣ በቃ ቀላል ነው ማለት ነው የሚያስብል አይነት ጉዳት ከሆነ ማለት ነው። ግን ነገሩ ግሬድ ቱ ግሬድ ስሪ እየተባለ ጉዳቱ ከፍ የሚል ከሆነ ግን እስከ ስድስት እስከ ስምንት ሳምንት ድረስ የመግፋት አደጋ አለው እና ይህንን ነው መረጃዎች የሚያሳዩት። እንግዲህ የባለሙያዎች ትንተና ያገኘውት ይሄንን ነው። በየትኛው ነው አሁን ካርሎ አንቸሎቲ እንዳሉት ነገ አሉ ነገ ማለት ትላንትን የተናገሩት ዛሬ ማለት ነው። ዛሬ የብራዚል ብሔራዊ ቡድን የህክምና ክፍል ምርመራ ያደርግለታል በትክክል የጉዳቱ መጠን ምን ያህል ነው። እንግዲህ አንቸሎቲ እንዳሉት አደክተር ግሮይን ነው የተጫዋቹ የጋብርኤል ማጋለሽ ጉዳት። ከዛ መነሻነት ነው ይሄ ትንተና የቀረበው አርሰናል ዘንድሮ ካስቆጠራቸው ሀያ ሊጎሎች ሀምሳ ፐርሰንቱ አስር ያህሉን ከቆመ ኳስ እንዳስቆጠረ ይታወቃልእና እና የማጋሌስ ተሳትፎ ደግሞ በጣም ጉልህ ነው እዚህ ጋር እርሱ ኳሱን ባይነካ አሲስት ባያደረግ ሰከንድ አሲስት ባያደረግ ባያስቆጥረ እንኳን የእርሱ ፍጹም ቅጣት ምሳጥን ውስጥ የማዕዘን ምትን ለመሻማት መግባት እራሱ ለሌሎች ተጫዋቾች ክፍተት ይሰጣል ሌሎች ገብተው ደግሞ ኳሶችን እንዲያገኙ እንዲያስቆጥሩ የሚያስችል ስፔስ ይፈጥራል ሌሎች ተጫዋቾች ያን ስፔስ የሚያገኙት ተጋጣሚዎች ጋብርኤል ማጋሌሽ ሊያስቆጥርብን ይችላል በሚል እሱ ላይ ትኩረት ስለሚያደርጉ ነው። እንግዲህ በክፍት ጨዋታ እንኳን ሰባት ጎል ነው ያገባው ከሀያዎቹ በፍጹም ቅጣት ምትሁለቱን እንዲሁም በመልሶ ማጥቃት ደግሞ አንድ። ሀያ ጎሎቹ ሲመረመሩ እና ሀምሳ ፐርሰንት የቆመ ኳስ ላይ ያተኮረ ጎል እያስቆጠረ የመጣ ክለብ እንደ ጋብርኤል ማጋሌሽ ያለ ተጫዋች ማጣት አይገባውም። ተተኪ ሊኖረው ይችላል፣ ግን የማጋሌሽን ያህል እነዚህን ሁሉ አገልግሎቶች ሊሰጥ አይችልም። እነ ፔሮ ሂንካፒ እነ ክሪስቲያን ሞስኩዌራ ወይም ሌሎችም ቨርሳታይል ተከላካዮች አሉ። ራሱ ሪካርዶ ካላፊዮሪ እዛ ቦታ ላይ ሊጫወቱ ይችሉ ይሆናል፣ ግን ማጋሌሽን ሙሉ ለሙሉ መሆን ይችላሉ። ተከላካይ ብቻ አይደለም እሱ አጥቂም ነው። አጥቂም ብቻ አይደለም መሪም ነው። የስሜት ኢሞሽናል ሊደር አንበል። ባይሆን እንኳን ከሳሊባ ጋር ያላቸው ጥምረት እሱ ስለሆነ ነው እንደዚህ እየተደነቀ ያለው ሌላ ተጫዋች ሲመጣ፣ ደግሞ አዎ ሞስኩዌራ በቦታው ተጫውቶ ተደንቋል። ግን የማጋሌሽን ያህል ነው ማለት አይቻልም። ኢቨን ሳሊባ እንዳይል እንትን እንዳይል ምንድን ነው እንዳይናፈቅ አድርጓል አይደለም። ግን በግራ በቀኝ መሀል ተከላካይ ቦታ ላይ መሰለፍ ደግሞ የራሱ ልዩነት አለው እና ካላፊዮሪም ከጣሊያን ብሔራዊ ቡድን ጋር በጉዳት መለየቱ ተሰምቷል እሱም ራሱ ከግራ መስመር ተከላካይነት ወደ ግራ መሀል ተከላካይነት መጫወት ይችላል። በጣሊያን ብሔራዊ ቡድን የሚጫወትበት ቦታ ስለሆነ ተጫዋች አይጠፋም፣ ስብስቡ ጥልቅ ስለሆነ እዛ ጋር። ነገር ግን የማጋሌሽን ሚና መወጣት የሚችል በልምድም በብቃትም አጠገቡ ካለው የመሃል ተከላካይ ጋር በመጣመርም በኢሞሽናል ሊደርሽፕ ማጋሌሽን መተካት በጣም ከባድ ነው። ለማንኛውም ስቴይ ቲውንድ የአርሰናል ደጋፊዎች ምን ያህል ጨዋታ ከጨዋታ ምን ያህል ጨዋታ ሊርቅ ይችላል ወይም ደግሞ ምን ያህል ጨዋታ ከምንል የጉዳቱን ክብደትና ቅለት ዜና መጠበቅ ይኖርባቸዋል ማለት ነው። የብራዚል ብሔራዊ ቡድን የሕክምና ባለሙያዎች ዝርዝሩን እስኪሰጡ ድረስ እንጂ እነዚህ ስፖርት ህክምና ባለሙያዎች ቢያንስ አንድ ሳምንት እያሉ ነው። ቢያንስ ቀላል ከሆነ አንድ ሳምንት ከሆነ እንግዲህ ያው ሰሜን ለንደን ደርቢ ላይ ያለ ማጋሌሽ ሊገባ ነው አርስናል ማለት ነው። ያም ከሆነ ጥሩ ነው። አንድ ጨዋታ ብቻ ከሆነም ጥሩ ነው። ኢንተርናሽናል ብሬክ ሁሌ እንዲህ አይነት ጣጣ አሉ። ያው የፊፋ ቫይረስ ይሉታል አይደል? ስፔን ውስጥ ተጫዋቾች ሄደው ለብሔራዊ ቡድኖቻቸው ተጫዋቶች ሲመለሱ ከጉዳት ጋር የመመለስ ሪስክ አላቸው። በተለይ ትልልቅ ተጫዋቾችን የያዙ ክለቦች በዚህ በኩል በጣም ይጎዳሉ። እና እስቲ እንጠብቅ እንግዲህ የማጋሌሽን የምርመራ ውጤት